ወላይሂ ለአዜም እጀን ጉድ ተመልከቱት። የእግሬ ሲገርመኝ የእጄን ደግሞ ጉድ ተመልከቱት። ይህ ዝም ብሎ ይንቀጠቀጣል። እንደዚህ ዝም ብሎ እንደዚህ ዝም ማለት ነው። አረ ጉድ ፈላ ሰዎች፣ የአዲስ በሽታ አዲስ ነገር መጣብኝ። ወላይሂ ለአዜም ስብሃን አላ፣ ይህ ዝም ብሎ ነው ነው ብቻውን። ተመልከቱ፣ ዝም ብሎ እንደዚህ

ላኢላ ላላ መሐመድ ስ ላሀውሎ ላገት ላላ የተከፋተ ደፋ ነው። ሰዎች እየየብዙ ነገር ሳስብን እንደዚህ ምንድን ነው ያ እንደዚህ የሚያረገኝ? ወላሂ በተለይ አንድ አንድ ጊዜ ይብስበታል። እጄ ብቻ ነው ሌላው ሰውነት የማይገርማቸው እጄ ብቻ ነው። ይኸው ደግሞ ይቆማል። ያኔ አንዳንድ ጊዜ ያቆማል፣ አንዳንድ ጊዜ አንዳንድ ጊዜ እንቀጠቀጣል አንዳንድ ጊዜ ያቆማል እና ሌላ ላኢላሀ ኢለላህ የሱ ስራ አሁን አቆማል። ሰላም አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ ውዶች እያሞኛ እንደው አድርጉልኝ። ወላሂ ልቤ ገባ አዳ ልቤ የገባ ሰዎች የውሸሳቅ ነው። ምስቀውን የታምም ያለው ዱአ አድርጉልኝ። ወላሂ የታምም ያለው ተረገዜ እነቀለኝ ነው ምላችሁ። ተረገዜ እነቀለኝ ልቤ የገባ ተንሰፈሰፍኩላችሁ። ጠቆረ፣ ተገትሮ ቀረ። ወላሂ ነው ምላችሁ። ወጥፍ አይልም። የዛሬው ደግሞ ይለያል። ትናንትና ጀምሮ ነው እንዲያው የያዘ በሽታ እኮ ጓደኞቼ፣ በጣም ከባድ ነው ወላሂ። እንደዚህ አይነት ኬዝ በሽታ ያለባችሁ ውዶች ሺ የታከሙት ታከሙት ወላሂ፣ እኔ የዛሬ ስንት አመት ታክም የኖረው ሳውዲ አረቢያ እንዳለው እንደዛ አይጠነክርብኝም ነበረ ማለት ነው። እና እስከ ዛሬ ሲያመኝ በሽታ የተቀይሯን ሙሉ በሙሉ እና እስከ ዛሬ ሲያመኝ ያንኑ እግሬን ብቻ ነበር የሚያመኝ። አሁን ግን ሰውነት ሁላ ዲክም እንደዛ እጅ ጭጣት ባትንቀሳቀስ ሰውነትን በሙሉ ነው የተቆጣጠረኝ። ወላሂ ነው ምላችሁ። እና የዛ አይነት የእግራችሁን የእግር ኬዝ እና ሴትዮ የራሱ በጣም አስፈራርተኛል፣ በነገራችን ላይ እና ከሴዴልያ ከኔና ምናምን አመጣሁኝ ላክን፣ ግን ምንም ሊያስችለኝ አልቻለም። እና እህቶቼ፣ በአረብ ሀገር ያላችሁ እህቶቼ፣ እኔ እንግዲ ወላ አሁን ያለሁበት ስራ ብዙም ከባድ አይደለም፣ ግን በፊት ስለተጎዳሁኝ ለገንዘብ በቃ እኔ ገንዘብ ያስገኘኝ እንጂ ለስራ ምንም ወደኋላ አለልም። ራሴን አልጠብቅም፣ ራሴን አልንከባከበም። ግን ብሎ ብሎ የለዛ ምንላችሁ ፈልጌ ነው ይህን ዛይ ነኪ ዝግራችሁን የሚያማችሁ የዛይ ነኪ ዝ ያለባችሁ ወላይ ትለድማላችሁ። አሁኑ ገንዘብ ባይኖራችሁ ራሱ ተበድራችሁ ታከሙ። ምክንያቱም ሰው ደህና ሲሆን ነው እኔ ቤት ቤት እያልኩኝ ቤት የልጨርስል ሌላ ሌላ ነገር ሳስቀድም ሌላ ኮተታ ኮተት ነገር ሳስቀድም በሽታዬም በገዛ እጃ ጠነከርኩት። ይኸው ዛሬ በሽታ የተቀይሮ ሰውነቴ ሁላ ተቆጣጠረኝ ነው ምላችሁ። እግሬ እንዳለ አበጠ፣ ስታ ላይ ድረስ ነው ያበጠው ማለት ይቻላል። ጣጣቴ ራሱ በጣም ነው ያበጠው የማይገርማችሁ ማለት ነው። ጠቁሯን በጣም ነው የተኮረው ደሜ የተቀይሮ ማለት ነው። ተጠቆረ ቆይቷን ላክን፣ ግን የአሁኑ ደግሞ ለየት የሚያደርገው ነገር በጣም ጠቁሯን እና ደግሞ በሽታው ተቀየረብኝ። ልቤ ነው የሚገባው። በቃ የሆነ ነገር መጥቷችሁ ወይም ደግሞ ርቧችሁ በልታችሁ የሆነ ልባችሁ የሚንሰፈሰፍ ነገር አለ አይደል? እንደዛ ነው የሚያደርገኝ። ታከሙት ታከሙት፣ ምንላችሁ ፈልጌ ነው ታከሙት። እንደዛ አይነት በሽታ ያለባችሁ እህቶቼ ታከሙት። ዛሬ ነገ ብላችሁ ጊዜ ያትሱት። ገንዘብ እንኳ ባይኖራችሁ ተበድራችሁ ታከሙት። ወላሂ ነው ምላችሁ። በኋላ ትለድማላችሁ። ያኔ ሰው በህይወት ካለ ነው በጤና ካለ ነው። እርግጥ አሁን እኛ ቁመን ስለሄድን ደህና ስለሆነን ለጊዜው ምናምን ያኔ ላይሰማን ይችላል። የምነግራችሁም ነገር እንደዚህ ላትረዱ ይችላላችሁ። ላኪን ግን የደረሰበት ያውቀዋል እናምልላችሁ ነው። አሁኑ በለጋው ታከሙት። በሽታ ከባድ ነው። በሽታ ውሎ ካደረ አሁን አሁንማ ልማድ ይተባለ አመመኝም ስል የሚሰማኝ ራሱ የለም። ምክንያቱም ልማድ ይተባለ ልምድ በሽታ ደግሞ አንድ ቀን ባለቤቱ ነው የሚጎዳው። እና እንደ ዝጉኛ የሁኔታ ያለሁኝ ዛሬ እና ትናንትና ያለሁትን አደር እንቅልፍ የለኝ። እግሬን ሰቅሰቅለች ደሬው መንበዩ ትልኛላችሁ። ይህኔ የሰረጀ ስለሆነ መስቀል እሾህ እሾህ ልክ ተረገዜ መሬቱን ስረገጠው ወደ ላይ ነው ስንጥቅ የሚያደርገኝ ማለት ነው። እስከ ልቤ ነው የሚሰማኝ ተረገዜ አንድ እርምጃ ስራመድ፣ እርምጃዬን እየለካሁ ነው የምራመደው። ሱብሃናላ እርምጃዬን፣ አንድ እንዷን እርምጃ እየለካሁ ነው የምራመደው ማለት ነው። የሚያቂያፈኛ እንድሮ መሬቱ ምን እንዴት አንድ የምትችለ ነበር። ሱብሃናላ ያኔ የእርምጃ የክፋት ማለት ነው። እና ሰው ሲያዝ ነው የሚያውቀው። እና አሁንም ቢሆን ምንም ታመማችሁ የጠና በሽታ የጠና ደረጃ ላይ ሳትደርሱ ታከሙ፣ ያላችሁ ነው ታከሙ ጓደኞች፣ የቀረው ይቅር እንዲው ምንም ይሁን ምን፣ ይሄን አስጨርሽ ይሄን አድርጌ ይሄን እንደዛብ እንዲያትሉ በበሽታ የዛኑ ጊዜ ነው። አሁን ቀዶ ሕክምና አድርጌ የለስ ኖሮ ምናምን ብዙ ነገር አገርግብች ራሱ ማድረግ ይችል ነበር። ላክን ግን በራሴ ሁኔታ ተጠመርኩኝ በራሴ በራሴ ነገር ስሮ ጤና የሆነ ኳናላችኋለሁ። ለማንኛውም ታከሙት፣ ወደ ኋላ አትበሉ፣ ዛሬ ነገ አትበሉ። ማስታገሻ በተጠቀማችሁ ቁጥር በሽታው እየጠናባችሁ ነው የሚሄደውን ማስታገሻ እጠቀማለሁ። በነገራችን ላይ ላክን ግን ምንም የፈየደኝ ነገር የለም። ምንም ያደረገልኝ ነገር የለም። ለጊዜው ለሁለት ቀን ለሶስት ቀን ይታገስልኛል። ላክን ግን ሙሉ በሙሉ እንትን እያለኝ አይደለም። በሽታ እየጠና ከዕለት ለዕለት እየጠና ከዛሬ ነገ ከወር ከሁለት ወር እያልኩኝ በሽታዬን በራሴ እጄ አጠናሁት። ዛሬ ግን የከፋ ደረጃ ላይ ደረሰ። እግሬ ግትርት አለ። አሁን ትናንትና ግትር ብሎ ቀረ። ዛሬ ደግሞ ጥፍ ብሎ ቀረ። ጥፍት አለ፣ ጥፍት ነው። ግትርት አለ፣ ግትር። እኔ እኮ በጣም ከባድ ደረጃ ላይ እየደረሰ ጓደኞች፣ ሙስሊሞችም ክርስቲያኖችም ደውል ላይ ዱአ አድርጉልኝ፣ እና ከባድ ነው እላችኋለሁ፣ እና ቀላል ነው ብላችሁ እንዳታልፉት ያን ደግሞ ማለት ነው ጓደኞች፣ ይሄ ነገር ሲይዘኝ ማለት ነው እንዲሄ ነገር ሲወርስ ይልብኝ ጭንቅንቅ የሚያደርገኝ ነገር አይምሮ፣ በቃ ሌላ ቦታ ነው የሚሄደው። የሆነ በጣም ይጨናነቃለሁ፣ ቢጨንቀኛን የሆነ ልክ አላደለ፣ የሆነ ወይ ሀሳብ አስባችሁ ወይ ደግሞ የሆነ የጨነቃችሁ ነገር የሆነ በቃ የሆነ ውስጣቸው ጭንቅንቅ የሚልበት ነገር ካለ እንድሳ ነው የሚጨንቀኝ። በጣም የምጨናነቀው ያኔ ካሁን ቅድም ነግሬያችኋለሁ። ግሬን ሲያመኝ የሌለ ጭንቀት ነው የሚለቅብኝ፣ ይበያቸዋል። በጣም ነው የምጨናነቀ የተለየ ጨንቀት ነው የሚጨንቀኝ። በቃ የሆነ ጨናንቃለሁ ምናምን አይምሮ የሌላ ቦታ ነው የሚሄደው። ያኔ አንዳንድ ቀን ድንስዝ ብሎ ይቀራል። በቃ እንደዚህ ስረገጥበት ምናምን የኔ አይመስለኝም፣ ድንጋይ ሆነ ድንጋይ። መሬቱ ሲነካኝ እንቅስቃሴ የሚሆን ሙቀት የሚሆን አይሰማም። አንዳንድ ቀን ድንጋይ ሆኖ ይቀራል። አንዳንድ ቀን ደግሞ ግትር ብሎ እጥፍ መባል ጉልበቴ ስለሆነ እጥፍ አይልም፣ ግትር ብሎ ይቀራል። አንዳንድ ቀን ደግሞ እጥፍ ብሎ እኔ እናንተ ይገርመኛል ነው ወላሂ። ይህን ያክል በሽታ እስከሚጠና ድረስ እየት ነኝ እሰራለሁ እንደ ሰው ላክን ግን በሽታዬን ቆም ብዬ አስቤው አላውቅም። ዛሬ ይህን የምነግራችሁ በሽታችንን ቆም ብለን ማሰብ አለብን። ዛሬ ሲለቀ እንደህና ነገ ሲይዘን አንገታችንን እየደፋን የምናሳልፋት ጊዜ ዋጋ ታስከፍለናለች ብዬ ነው የምነግራችሁ ማለት ነው። እና ዛሬ ይታከመዋለሁ ነገ ይታከመዋለሁ በማለት እዚህ ደረስኩኝ ማለት ነው። ምክንያቱም ከፊት የሚቀደመው ዋናውና ዋናው ነገር ምንድነው? ጤና የነበረ ግን አላደረኩትም። ስለዚህ የምነግራችሁ ነገር ምንድነው ነው በዛሬ በነገ የምናሳልፋት ስለ ጤናችን ታመን ነገ እንታከመዋለን ከወር በኋላ ከሁለት ወር በኋላ እያለን የምናሳልፋቸው ነገሮች ዋጋ እንደሚያስከፍለው እየነገርኳቸው ነው ማሮች ማለት ነውና አስቡበት ነው ምላቸው። እኔ ሰውነቴ ሁሉ ነው የሚያብጠው፣ ግሬ በሚያመኝና ግሬ በሚያብጥ ሰዓት ይኸው ሰውነቴ ሁሉ ነው ብጥ የሚለው ሰውነቴ ሁሉ ላ ያብረቀረቀን አሁን እንደዚህ የምቹት ምናምን ይመስላችኋል አይደለም። ሰውነቴ በሙሉ መነፋቱ ይለየኛል። ያኔ ውሃ ውሃ ነው የሚያሰኘኝ። ምላሴት ርቅ ነው የሚለው፣ አሁን ነው የሚያሰኘኝ። እና እንድላችሁ ነው ማሮች፣ ወጣም ወረደም፣ ወደዚያ ማለ ወደዚያ ማለ የምታስቀድሙት ነገር ቢኖራችሁ ጤናችሁ እና ጤናችሁን ብቻ ነው። ወላሂ ዋጋ ያስከፍላችኋል፣ ሁሉም ነገር ዋጋ ያስከፍላችኋል። ዛሬ እንደዚህ ነው ሲይዘኝ ነበር። ባለ ባደረኩት ኑሮ የሆነ ልዳማ ነው ገባችሁ፣ እንጂ ባደረኩት ኑሮ ብዬ እንትን እላለሁ። ግን ታማችሁ በሽተኛ ከሆናችሁ ወላሂ ከአንድ ዓመት በላይ ማንም አያስታመማችሁም። ልማድህ በሽታ እኔ ልማድህ ሆነ እኔ አመመኝ ብዬ ሰው ራሱ ማለት ነው ያው ልማዷ ነው የሚባለው። ልማድህ በሽታ እንዲቀን ልማድህ በሽታ እንዲቀን ባለቤቱን ይገላል የሚባለው እውነት ነው እና አሁንም ቢሆን በዚህ አይነት ብዙ ልጆች ታመናን ሀዩ ምን አሻለሽ አሻለሽ ምን አዳነሽ ትሉኛላችሁ። እኔ ምን የሚያዳነኝ ነገር የለም እና ቶሎ ብላችሁ ምንድን ነው ሁብ መሆን አስ አፍሱለት ደሞ የከፋ ነገር ሳይገጥማችሁ ማለት ነው። ደሞ ካልፈሰሰ ምንም ፋይዳ የለው። ይሄ ደሞ ይሄ የጠቆረው ደሞ ብቻ አይደለም ጉልበቴ ውስጥ የሆነ ውሃ ቆጥሯል። ያ ውሃ ምንድነው? በፊት ውሃ ነበር፣ ከዛ ሲቀጥል ደም ሆነ። አሁን ሲቀጥል ደሞ ደሞ ሲበላሽ ደሞ ግትር ብሎ የሚቀረው የደም የደም ማስተላለፊያውን ቧንቧውን እየዘጋው ነው። እንደዚህ የሚግትር ብሎ የሚቀረው እጥፍ ብሎ የሚቀረው ያኔ መስራቱን እየቆመ ማለት። አንድ አንድ ቀን ደሞ ድንጋይ ሆናል። ምንም አይሰማኝም፣ ምን አይመስለኝም። በጅናላ አይደል ማደንዝጃ የተወጋጅስም እንደዛ ነው የሚመስለኝ እና እንደዚህ የሚሆነው ምንድን ነው ዴሙ የማስተላለፊያው የማስተላለፈው ትቦ የረጋው ደም ስለዘጋው ነው፣ እንደዚህ የሚሆነው ማለት ነው። እና ከዚህ በላይ ምንም በሽታ የለም። በቀላሉ የግሬን አሞኛን ብላችሁ በቀላሉ እንዳታልፉት፣ ትኩረት አድርጉበት፣ የከፋ ነገር እንዳይፈጠርባችሁ ማለት ነው። የደረሰበት የአቃዋን የእግርን በሽታ በነገራችን ላይ ሌሊት እኔ አሁን ትናንትና ዋለብኝ ያደረብኝ ዛሬ ዋለብኝ፣ ይሄውል ያድርብኝ ነው። ምክንያቱም አርባ ስምንት ሰዓት እየተሰቃየ የሆነ ያለሁት ማለት ነው። እና ዱዓ ነው በዛ ላይ ዱዓ አድርጉልኝ። ወላሂ እሱ ከየት አመጣህ አይባል ቤት አደረስከው አይባል። ዱዓ አድርጉልኝ ጓደኞቼ። ወላሂ ምናችንም ቢያመን ይሻለን ይሆን። ምን አለበት እግሬን ባይዘኝ፣ ወይ ሌላ ቦታ ቢያመኝ እኮ ምናምን ብዬ ራሴን መተተት ሳደርግ ነበር። በዛ ላይ ጭንቀት፣ ድብርት ይሆን አልቅሽ አልቅሽ ነው የሚለኝ፣ ሪቨር ወጪ ወጪ ነው የሚለኝ የማይገርማችሁ ማለት ነውና ዱአ አድርጉልኝ ጓደኞቼ የምወዳችሁ የማከብራችሁ በስደት ያላችሁ። ከስደት ያተረፍነው ነገር ከስደት ብዙ ነገር አትርፈናን። እርግጥ ስደት ላይ ሆነን ያላመመው ሰው ጤናውን ያላጣ ሰው አለ ብዬ አላስብም። እና ጤናችንን አላህ ይስጠን። እወዳችኋለሁ። ዱአ አድርጉልኝ ጓደኞቼ ወላሂ፣ የከፋ ደረጃ ላይ ነው ያለሁት። ዱአ አድርጉልኝ ጨንቆኛን። እና ለልጆቼ ዱአ አድርጉልኝ ልጆችን ማሳደግበትን ቀዋይን አላህ ይስጠኝ፣ ጤናዬን አላህ ይስጠኝ። ዱአ አድርጉልኝ። ወዳችኋለሁ አሰላም አለይኩም።